ሰላም ሰላም፣ ወደ ደማጭቻችን አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጠናል። ባለፉት 24 ሰዓታቶች ውስጥ አርሰናልን የሚመለከት ምን ምን አዲስ ነገሮች ተወሩ፣ የሚለው ነው። ቶማስ ፓርቴ ዛሬ በአርሰናል ቤት የመጨረሻ ቀኑ ነው የሚሆነው። ከዚህ በኋላ አርሰናልን የሚለይ ይሆናል። ቶማስ ፓርቴ በአርሰናል ባለፉት አምስት አመታቶች እንግዲህ ከነጉዳቱም ቢሆን ቡድኑን ማገዝ ችሏል። ባለፉት ሶስት አመታት ጥሩ ፐርፎርማንሱን በማሳየት አርሰናልን ለዋንጫ ተፎካካሪ ያደረገ ተጫዋች ነው። እንግዲህ የሚቀጥለው ውድድር አመት ሰላሳ ሁለት አመቱ የሚሆናል ይህ ጋናዊ በዘንድሮ ውድድር አመት አራት ጎልና ሶስት አሲስቶችን ቢያደርግም ከአርሰናል ጋር በድርድሩ መጨረሻዎች ወቅት እንግዲህ መስማማት አልቻለም። ይህንን ተከትሎ ቡድኑን ይለቃል። የእሱ ተተኪ ያድርገው አርሰናሎች ኖርጋርድን ክርስቲያን ኖርጋርድን ከብሬንፎርድ የሚያስፈርሙ ይሆናል። የብሬንፎርዱ እንግዲህ ስፖርቲንግ ዳይሬክተር እንደተናገሩት ከሆነ ይህ ተጫዋች በሚቀጥሉት ቀናቶች የአርሰናል ተጫዋች ይሆናል። የመልቀቅ ድሉ ሰፊ ነው በማለት አስተያየታቸውን ሰጥተዋል። ጆርጂኒዮን የሚመለከተው አርሰናል የአማካኝ መስመሩ ጆርጂኒዮና ቶማስ ፓርቲ ቡድኑን ሲለቁ፣ ማርቲን ዙቢሜንዲና ኖርጋርድ ደግሞ ቡድኑን የሚቀላ የሚቀላቀሉ አዳዲስ ተጫዋቾች ይሆናሉ። አርሰናሎች የቅድመ ውድድር ጨዋታቸውን በጅማሬ የሚሆነውን በጁላይ አስራ ዘጠኝ ስልጠና የሚጀምሩ ይሆናል። ይህንን ተከትሎ ማይክል አርቴታ ለአንድሬ በርታ እንዲሁም ለአርሰናል ቦርድ አባላቶች የአጥቂ መስመሩ ተጫዋች ቀድሞ እንዲፈርምለት ጥያቄዎችን እያቀረበ ይገኛል። በሚቀጥሉት ሁለት ሳምንታቶች አርሰናሎች የአጥቂ መስመር ተጫዋቾቻቸውን መርጠው ወደ ዙር እንቅስቃሴ ይሄዳሉ ተብሎ ይጠበቃል። ሰላም፣ ወደ አድማቻችን ይህ ያያ ስፖርት ነው። ላይክ ሼር፣ ኮሚንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንደደርስ ያገዘናል። ደድማቻችን ያላችሁን አስተያየት አስቀምጡልኝ። አርሰናል በዝውውር መስኮቱ ላይ ራሱን ለማጠናከር እየጣረ ይገኛል። አንዱ እንግዲህ የተከላካይ መስመሩን የሚጫወተው ሞስኬራ ነው። ሞስኬራን በሚመለከት ይህ ዓመታም ስፔናዊን አሁንም አርሰናሎች ጥረቶችን እያደረጉ ነው የሚገኙት። ቫሌንሲያ እንግዲህ እሱን ለመተካት እንግዲህ ሄርሞንሰን ከባየር ሊቨርኩሰን ለማስፈረም ጥረት እያደረጉ ይገኛሉ። አርሰናል የመጀመሪያ ያቀረበው 14 ሚሊዮን ዩሮ ተቀባይነት አላገኝም። ሁለተኛ ጥያቄ ግን ተቀባይነት የሚያገኝ ይመስላል። እስከ 20 ሚሊዮን ዩሮ ለማቅረብ እየፈለጉ ነው። አርሰናሎች ይጠረታቸው ውጤት ያመጣል ብለው ያስባሉ። ሌላኛው መረጃ የሚሆነው እንግዲህ ቪክቶር ዮኮሬስን የሚመለከት ነው። አርሰናል ይህንን ተጫዋች እንደሚፈልገው እንደሚያደንቀው ይታወቃል። ስፖርቲንግ ሊዝበን በጁላይ ሰባት ሙሉ ስብስቡ ወደ ስፖርቲንግ ሊዝበን መጠው ወደ ሊዝበን ከተማ ማለት ነው ራሳቸውን እንዲያሳውቁና የቅድመ ውድድር ጨዋታን ጅማሬ እንዲያደርጉ ይጠበቃል። ነገር ግን ይህንን እንደማያደርግ በግልጽ ተናግሯል። አርሰናሎች የዚህን ልጅ ተጫዋች ስልሳ ሚሊዮን ዩሮ የመልቀቂያ አንቀጽ ለመክፈል ፍቃደኛ ናቸው። 51 ሚሊዮን ፓውንድ አካባቢ ነው። ነገር ግን ስፖርቲንግ ሊዝበን እየጠየቀ ያለው 80 ሚሊዮን ዩሮ ወይም 68 ሚሊዮን ፓውንድ ነው። ይህ ለአርሰናል አስቸጋሪ አድርጎበታል። የዋጋ ልዩነታቸው ወደ 17 ሚሊዮን ፓውንድ ነው። አርሰናሎች በዚህ ደስተኛ አይደሉም። ይህንን ተከትሎ የስፖርቲንግ ሊዝበን እና ፕሬዚዳንቱ ቨርደስ እና ቪክቶሪዮ ኮሬስ አሁንም ግጭታቸው እንደቀጠለ ነው። አርቴታ እንግዲህ ይህንን ስብስብ ከመጥራቱ በፊት የአጥቂ ውሳኔዎች ይጠበቃሉ ይሰራሉ አንደኛው እንግዲህ ስሙ ከአርሰናል ጋር በጥብቅ እየተያያዘ የሚገኘው ሁጎ ኢኪቲኬ ነው ይህ የፈረንሳዊ የፍራንክፈርት አጥቂ 85 ሚሊዮን ዩሮ ያወጣል ተብሎ ይጠበቃል 22 ጎሎችና አስራ ሁለት አሲስቶችን አድርጓል ብዙዎቹ እንግዲህ ክለቦች ይፈልጉታል ዩናይትድ ቸልሲ ሊቨርፑል አርሰናል የሚዚህ ተጫዋች ፈላጊ ሆኖ ተመዝግቧል እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ነገር ግን ለሁሉም ክለቦች ያስቸገረው የመለቀቂያ አንቀጹ ጉዳይ ነው የመለቀቂያ አንቀጹ ጉዳይ ደግሞ ምንድን ነው ካላቸው 20 ፐርሰንት ድርሻ እዚህ የመለቀቂያ አንቀጽ ላይ ፒ ኤስ ጂዎች አላቸው ያላቸው እና ኢንትራፍራንክፈርቶች ለዛ ነው ከፍ ያለ ገንዘብ የሚጠይቁት ወደ መቶ ሚሊዮን ዩሮን ሀያ ሚሊዮን ዩሮን በቀጥታ ለኤስጄ የሚከፍሉ ይሆኑና ሰማንያ ሚሊዮን ዩሮን ከተጫዋቹ የሚያገኙት ይሆናል ተብሎ ይጠበቃል። አርሰናሎች የዚህ ተጫዋች አድናቂ ናቸው። በተለይ በቤንጃሚን ሴስኮ ጉዳይ ላይ ደስተኛ ካልሆኑ ወደዚህ ተጫዋች የመዘዋወር እና ይህን ልጅ የማስፈረም ፍላጎት አላቸው። አዲሱ ሪሆነሪ ወይም ደግሞ ሌላኛው እንደ ስም የሚነሳው ፕሮ ፐርፎርማንሱ አንጻር ስሙ እየተወዳደረ የሚገኙ ታዳጊ አሌክሳንድሪ ሳክ እየተባለ ይገኛል። ጥሩ ፐርፎርማንስ አለው። ሳጥን ውስጥ የአይመር አይነት አጥቂ ነው። በሊንካፕ ላይ ጥሩ የሚባል ተጫዋች ነው። አርሰናሎች ሊዮን ችግር ላይ እንደሆነ ያውቃሉ። ማሊክ ፎፋናን ከሊዮን ለማስፈረም ይፈልጋሉ። ይህ የሃያ ዓመት ቤልጅየማዊ ተጫዋች ሊዮን እንግዲህ ወደ ሁለተኛ ዲቪዚዮን መሰናበታቸው የሚታወስ ነው። አሁን ድርድሮችን እያደረጉ ነው ወደ ላይ ለመመለስ ነገር ግን ማሊክ ፎፋና ጥሩ ፐርፎርማንሱን አድርጓል። በተለይ አምና ማንቸስተር ዩናይትድ ላይ በዩሮፓ ሊጉ ጥሩ ፐርፎርማንስ ያሳየ ተጫዋች በውድድር ዓመቱ ላይ 11 ጎሎችና ስድስት አሲስቶች አሉ። ካሉት የግራ መስመር ላይ መጫወት የሚችል ነው። ሊሆን ችግር ላይ መውደቁን ተከትሎ ይህንን ተጫዋች የመለቀቅ እድላቸው ሰፊ ነው። ስለዚህ አርሰናሎች ለማስፈረም እድል ይኖራቸዋል ተብሎ ይጠበቃል። የአርሰናል የግራ መስመር ሁኔታ አዳዲስ መረጃዎች እየወጡ ይገኛሉ። እንደ ማርካ ዘገባ ከሆነ የስፔኑ ሰናባቢ ጋዜጣ ማረካ እንዳለው ከሆነ አንድ ተጫዋችን ለማስፈረም እንግዲህ ከሪያል ማድሪድ አካባቢ የሚወጡ መረጃዎች እንደሚናገሩት አንድ ተጫዋች ቡድኑን እንደሚለቅ ይታወቃል፣ ትክክለኛው ዋጋ ከቀረበ የሚል ነው። የተጫዋቹን ስም አልጠቀሱም። ዛሬ በሚደረገው የሪያል ማድሪድ ጨዋታ ላይም ሮድሪጎ የለም። ስለዚህ ሮድሪጎ ይህንን ቡድን የመልቀቅ እድሉ ሰፊ ነው ተብሎ እየተወራ ይገኛል። እንግዲህ አርሰናሎች ይህንን ተጫዋች ያስፈርሙታል፣ ያለበለዚያስ ትክክለኛ ተጫዋች ነው ብለው የሚያስቡትን ኢብሪቺ ኤዜን ያስፈርማሉ? ትልቁ ጥያቄ ነው። አርሰናል እንግዲህ አንድ ሰው አርሰናል፣ እንዲሁም ደግሞ ፋብሪዚዮ ሮማኖ እንደተናገረው ከሆነ ቅዳሜና ሁድ አርሰናል የኤዜን ተወካዮች አነጋግሯል። እንግዲህ ኤጀንቶቹን ማለት ነው። ከዛ ውጭ በጠቅላላ ቤተሰቡ የአርሰናል ደጋፊ ናቸው። 68 ሚሊዮን ፓውንድ አርሰናል መክፈል ይጠበቅበታል። በሶስት ጊዜ ክፍያ መሆን የሚችል ነው። ይህ ለአርሰናል በጣም ተስማሚ የሚባል የዝውውር እቅድ ነው። ነገር ግን ይህንን ተጫዋች ለማስፈረም የሚጠይቀው እንግዲህ 68 ሚሊዮን ፓውንድ ነው። አርሰናል ኤዜን እና ሮድሪጎን ያስፈርማል እንግዲህ የሚጠበቅ ነው የሚሆነው። አርሰናሎች የአጥቂ መስመር ማስፈረም ይጠበቅባቸዋልና፣ ነገር ግን ዴቪድ ወርነስቴ እንደተናገረው አርሰናል ሶስት የማጥቃት መስመር ያላቸው ተጫዋቾችን የማስፈረም ፍላጎት አላቸው የሚለውን መርሳት የለባቸው። ክርስቲነ ሙዘኬርስ የሚባል ይህ የ18 ዓመቱ የኦሎምፒያኮስ የአማካይ ተጫዋችን አርሰናሎች የመጀመሪያ ጥያቄያቸውን ለማቅረብ ይፈልጋሉ። 10 ሚሊዮን ፓውንድ የሚሆነው ሁለት ጎልና አምስት አሲስት በውድድር ዓመቱ ላይ አሳይቷል። ይህ በአስር ቁጥር ሚና ላይ የሚጫወተውን ታዳጊ የኦሎምፒያኮስ ተጫዋች አርሰናሎች ይፈልጉታል። ከዚህ በፊት ነፔርን ለማስፈረም ሙከራ አድርገው ያደርገው እንዳልተሳካ ታውቃላችሁ። ስለዚህ የእሱ ተተኪ ያደርገው አርሰናሎች ይህንን ተጫዋች ለማምጣት ይፈልጋሉ። አንድ መረጃ ወጥተዋል። እንግዲህ ከስዊድን የሚወጣው መረጃ እንደሚያሳየው ከሆነ አሌክሳንደር ዛክ ኒውካስትልን ለመልቀቅ ዝግጁ ነው የሚለው አርሰናልና ሊቨርፑል በዚህ ተጫዋች ዝውውር ጉዳይ ላይ የሚፋለሙ ይሆናል። ከመቶ ሀያ እስከ መቶ ሰላሳ ሚሊዮን ፓውንድ ለዚህ ተጫዋች ማውጣት ግድ ይላል። ይህ ዋጋ ግን ለብዙ ቡድኖች የማይነካ ሆኗልና አርሰናሎች ይህዙ ውርን ይጠቀሙት ይሆን እንግዲህ የሚጠበቅ ነው የሚሆነው። ሰላም ሰላም፣ ወደ አድማጮቻችን የያያ ስፖርት ነው። ላይክ ሼር፣ ኮመንት ሰብስክራይብ ማድረጋችሁን አትርሱ።